የፕላስቲክ ምርቶች በአካባቢና በሰው ጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑን ይጠቀሳል። በተለይም በአዲስ አበባ ወደ አካባቢ የሚጣሉ የፕላስቲክ ምርቶች የሚያደርሱትን ጉዳት ለመከላከል ስራዎች እየተሰሩ ቢሆንም አሁንም ተጽዕኗቸው ከፍተኛ ነው። የፌስታል ምርቶችን ጨምሮ በቀላሉ የማይበሰብሱ የፕላስቲክ ምርቶች በአካባቢው ላይ የሚያደርሱት ጉዳት ላቅ ያለ ነው። እነዚህ ምርቶች እስከ መቶ ዓመት የሚቆዩ በመሆናቸው ለመበስበስ አጠቃላይ በአካባቢና እንዲሁም ደግሞ በሰው ጤና ላይ የሚያደርስ ጉዳት ከፍተኛ መሆኑ በተደጋጋሚ የሚነሳ ጉዳይ ነው። በፕላስቲክና አጠቃላይ በፌስታል ምርቶች ላይ የሚሰራው ስራ በማጠናከር በአካባቢ ላይ የሚያደርስ ጉዳት ለመቀነስ የሚሰራው ስራ አጠቃላይ ትኩረት የሚሻ ጉዳይ ነው። ማህበረሰቡ የፌስታልን ምርት የሚያስወግድበት ስርዓት ሊሻሻል ይገባል። የሚሉት የአዲስ አበባ ነዋሪዎች የሚጣሉ ፌስታሎች እያስከተሉት ያለው ጉዳት ከፍተኛ መሆኑን ይገልጻሉ። ቱቦ ዘጋ እናለን። መሬትን ያደርቃል። መሬት ለምሳሌ አሁን ሻማ መሬት ላይ ሲጣል በሬ ሲታረስ ያ ፌስታ መሞፈር ውስጥ ይገባና ይጠቀለላል። ቶሎ አይጠፋም፣ አይደርቅም እንደ ወረቀት ደርቆ አይጠፋም። መሬትን ያደርቃል። ብዙ ጎጂ ነገሮች ሊኖር ይችላል። ከዛም በላይ ደግሞ ቱቦ ዘጋ ያለሁኝ አካባቢ ሲበክል ታያለ። ሲያቆሽሽ ሰው ተጠቅሞ አሁን ያገኘ ቦታ ላይ ጥላል። በየቦታ ስታይ ፌስታል ነው። በቀላሉ የሚበሰብስም ነገር አይደለም። አካባቢውም እንደፈለገ ይሯሯጣል የሚላል በየአካባቢው የምታየው ፌስታል ብቻ ነው። ከ በየአካባቢው የምታየው ፌስታል ነው፣ ምክንያቱም ያስቀይማል። ሰው ደግሞ ማህበረሰቡ ሰው የሆነች ነገር ቁጥር አድርጎ ጣል ያደርጋል። ይሄ በቀላሉ ፌስታሎች ቢቀሩ ለሁሉም ነገር ሰውም እራሱን ጽዱና ምራ ማራኪ የሆነ አካባቢ ይኖራል ማለት ነው። የህዝብ ተወካዮች ምክር ቤት በቅርቡ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ወይም የፌስታል ምርቶችን መያዝ የሚከለክለውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጽድቋል። አዋጁ ተገቢና ወቅታዊ ነው የሚሉት ነዋሪዎቹ፣ ነገር ግን ፌስታልን የሚተካ ሌላ ምርት ማዘጋጀት ተገቢ መሆኑን ይነግራሉ። ቀለል ባለ ሳንቲም ቀለል ያለን ነገር የሚገዛ በእንደዚህ አይነት መንገድ ሌላ የሚተካው ነገር ካለ ያው ለሀገርም ለአካባቢም ጥሩ ሊሆን ይችላል። ግን ያ ካልተተካ ደግሞ ይባስ ደግሞ ለህዝቡም ጉዳቱ ያመዝናል፣ አካባቢ ያለው ሰውም ሊጎዳ ይችላል። ካላገኘ እሱ ነው እንጂ ያው ፕላስቲክ ጥሩነት የለውም። በተለይ ለከብት ለእንስሳት ሆድ ይነፋል፣ ያበላሻል። ምንም የሚጠቅም ነው ነገር የለም፣ እኔ ሳየው ማለት ነው። ስለዚህ ቢወገድ ኖሮም ጥቅም የለውም፣ ቢወግድ ነው ጥቅሙ። በእሱ ፋንታ ወደ ካርቶን ሌላ የተሻለ ቢሆን ቆንጆ ነው ብዬ ነው የምገምተው። የፌስታል ምርቶችን ጨምሮ በፕላስቲክ ምርቶች ላይ ያለውን አወጋገድ ዘመናዊ ማድረግ ላይ ስራዎች በስፋት ሊሰሩ እንደሚገባም ተገልጿል። ይህንኑ ጉዳይ በአዲስ ቀን የሀገር ጉዳይ አድርገን ተመልክተ ነው ነበረ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል መሆኑም ተነግሯል። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጠ በመሆኑ ዘርፉን እንደሚጎዳው ተመላክቷል። መሀመድ አልቃድር የህዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል ስለመሆኑ ይነሳል። የአዋጁን መጽደቅ ተከትሎ የተለያዩ ሀሳቦች እንደተነስተዋል። ከንጽህና አኳያ ፌስታልን መጣል በጣም አገርን ማቆሸሽ ነው። ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድን ነው? ለረጅም ዘመን የመቀመጥ ነገር ካፓሲቲ ያለው ፌስታል አይበሰብስም ዲካይ ይሆን። በህግ የወጣው ትክክለኛ ነው። ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢጭ በጣም መልካም ነው። ወዚህን ሽጬ ዳቦን፣ እንጀራን ሁሉም የቤት የሚያስፈልግ ነገር ይዤ እገባለሁ። ባለ ስሙኒ ነው አሁን እዚህ ቀይ ነጭ ቢሳ አዎ እሱንን ተጠቃሚ ብዙ አለ፣ ግን መንገድ ላይ በመጣሉ ያቆሽ ይችላል። አንድ ነገር አንድ ብር ሲጎልብሽ ከዛ ላይ የምታገኙ ነገር ይጎላል። ግን የእሱን ተመጣጣኝ ደግሞ ህዝብ እንዳይጎዳ የሚቆጣጠሪያ ነገር መንግስት እንዲያበጅ። ያው አሁን ሰው እየፈራ ነው። እኛ ግን ግዴታ ያው አንሱ ስተት ባልን ድረስ አታሳዩ ስተት ባልን ድረስ ይዘህ ዋል። ይኸው ዛሬም ፌስታል ታልቀረበለህ። ይሄን የሚተካ ነገር መቅረብ አለብን። በስራችን ላይ ትልቅ ጫና ያለው ፌስታል ነው። ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። ለአስፓልቱም ለመንገዱም በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ ማውጣቱንም በጣም ወደነዋል። አካባቢ ያቆሽሻል። እውነት ነው ግን እሱን የሚተካ ምን አለ? ነው ይችን የአስር ብር ቃል ሊገዛኝ አስራ አምስት ብር ፌስታል ስለማይጠቀሙ የግድኛ ይችን ኩርቷን የአምሳ ሳንቲሟን ፌስታል ይዘን በእሷ እየቆረጥን ነው የምንሰጣቸው ከዚህ በኋላ እስካሁን እየሰራንበት ያለ ነው። ከዚህ በኋላ ግን ይህን የሚተካ ካላገኘን ምንም በምንም ልንሰጣቸው አንችልም። ኢቲቪ አዋጁን አስመልክቶ አዲስ ቀን የሀገር ጉዳይ ላይ በተመለከተበት ወቅትም የፕላስቲክ ምርትና መዘዙ እየበረከተ መምጣቱ ለአዋጁ መውጣት መነሻ ስለመሆኑ ተገልጿል። አጠቃላይ በቀን ከሚመነጨው ቆሻሻ ከ3 እስከ አምስት ፐርሰንት ነበር የፕላስቲክ ይዘቱ፣ ከዚህ ከ10 አመት በኋላ ግን ወደ 14 ፐርሰንት ነው ከፍ ያለው። ይህንን ፕላስቲክ ደግሞ ቀጥታ ወደ አካባቢ ነው እያስወገድን ያለነው። እንግዲህ አጠቃላይ ከሚመነጨው ፕላስቲኮች ወይም ፕላስቲክ ከረጢቶች ወደ 79 ፐርሰንት የሚሆነው ቀጥታ ወደ አካባቢ ነው የሚጣሉት። ከዛ ውጪ አንድ ኢንሲነሬሽን ፋሲሊቲ አዲስ አበባ ላይ አለ፣ የወስቲቱ ኢነርጂ ላይ ዛ በማቃጠል የሚወገደው አለ። ከዛ ውጪ መልሶ ለመጠቀምም ዳግም ለመጠቀምም የሚደረግ ጥለት የለም። ይህ አዋጅ አምራች ኢንዱስትሪውን የሚጎዳ እንደሆነ የተነሳ ሲሆን፣ በሌላ በኩል ደግሞ አማራጮችን የያዘ አዋጅ ስለመሆኑም ተገልጿል። አሁን ባለው ነባራዊ ሁኔታ ይህ ፕላስቲክ ከረጢት ማምረት ወይ ደግሞ ፌስታልን ማምረት ለበርካታ ዜጎች የስራ እድል በመፍጠር ሰፊ ኢንዱስትሪ ሆኖ አሁን ላይ በፕላስቲክ ኢንዱስትሪ ውስጥ ያለ ሰብ ኢንዱስትሪ ነው ማለት ነው። እና በዚህ ሂደት ውስጥ ራሱን አዳፕት እያደረገ በፊት ይሰራበት የነበረውን አሰራርም እየቀየረ አብዛኛው ፋብሪካዎች የራሳቸው ሪሳይክል ፕላንት አላቸው። እና አሁን ላይ ባሉበት ደረጃ ኔት ፖሊተር ናቸው። ፖሊሽን የመረቱትን ያክል መልሰው ሪሳይክል የሚያደርጉ ናቸው። ዘርፉ ከ268 ሺ በላይ ለሆኑ ዜጎች የስራ እድል የፈጠረ ነው፣ በጣም ሊታይ ይገባ ነበር። ይህ ማለት እዚህ ኢንዱስትሪ ላይ የተሰማሩ በርካታ ድርጅቶች ከማይክሮ ፋይናንሶች ከባንኮች በርካታ ብድር ወስደው ትናንትናና ዛሬ ራሱ ፋብሪካ እየተከሉ ያሉ ሰዎች አሉ። ስለዚህ እነዚህን ድርጅቶች ከስራ ውጡ ማለት ያበደሯቸው የፋይናንስ ተቋማትንም ወደ ኪሳራ የሚወስድ ነው፣ ባንኮችንም ወደ ኪሳራ የሚወስድ ነው እና በቂ የሽግግር ጊዜ ሊቀመጥለት ይገባል አዋጁ ትኩረት አድርጎ ወይንም እንዳይመረት እያለ ያለው ሙሉ የፕላስቲክ ምርት አይደለም። እንዲያዝ የምንፈልገው እሱ ነው ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ነው። እነሱ ማለት ደግሞ ሙሉ ኢኮኖሚ ማለት አይደለም። ፕላስቲክ በባህሪው ሲመረትም፣ ስንጠቀመውም፣ ስናስወግደው ጉዳት አለው። እነዛን ጉዳት ለመቀነስ ነው። ከዛ ባለፈ ሪሳይክል የሚያደርገው ፕላስቲክ ከረጢትም ብቻ አይደለም። ሪሳይክል አድርገው እየተመረተ ያለው ሌሎች አማራጮች አሉ። በጣም ሰፊ ነው ኢንዱስትሪው፣ ሀገሪቷም ትልቅ ከመሆኑ አንጻር ብዙ ነገሮችን ማምረትና ማስሄድ የሚቻልበት ሁኔታ ነው ያለው። የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በስድስት ሱራት ውስጥ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን ሙሉ በሙሉ መጠቀምን ይከለክላል።